ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት፣ ፈጣን አስተማማኝና ቀላል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። መልሰናል አድማቻችን ከነዚህ ሁለት አሰልጣኞች ጋር ተያይዞ ደግሞ የባይልቨርኩሰን አሰልጣኝ ማን ይሆናል ቀጣዩ የሚሉ መረጃዎች በተደጋጋሚ ይወጣሉ። ኤሪክ ቴናግ ቴናክ እንደዚሁም ደግሞ ፋብሪጋስ ስማቸው እየተነሳ ነው የሚገኘው። መጀመሪያ ላይ ስንሰማ የነበረው ስም የኤሪክ ቴና ግን ስም ነበር። አሁን ግን ፋብሪጋስ አዲሱ የባይልቨር ኩሰን አሰልጣኝ ሊሆን ይችላል እየተባለ ነው። እንመልከተው ይንን ጉዳይ በሌቨርኩሰን ምርጫ የመጀመሪያው ምርጫ እየተባለ ያለው አሁን ሴስክ ፋብሪጋዝ ነው፣ በሰዎቹ ምርጫ። ምክንያቱም የኮንቲኒቲ አሰልጣኝ የፈለጉት ልክ እንደ ሻቢ አሎንሶ ሁሉ ስፔናዊ የሆነ ከአሎንሶ ጋር የሚቀራረብ በእግር ኳስ የሚጫወት የአሎንሶ አይነት ተመሳሳይ ትምህርት ያለው አይነት አሰልጣኝ። የዛሬ ሶስት ቀን ነው አራት ቀን ሴስክ ፋብሪጋዝ የኮሞ ሰዎችን ያስገረመ ነገር ተናገረ አሉ። አልጠበቁም እንደዛ ይናገራል ተብሎ ምንም ቢሆን ከዚህ በኋላ ከዚህ ውድድር ዘመን በኋላ ምንም ቢሆን እረካለሁ በኮሞ በሰራ ነው ስራ ወደ ሴሪያው ማንም ሰው ከገመጠው፣ ፕሮጀክቱን ከተቀመጠለት የጊዜ ወሰን ቀድሞ ወደ ሴሪያው መምጣታችን ብቻ ሳይሆን ከእኔ ተከትሎ የሚመጣው ሰው በጣም ጥሩ የተዘጋጀ ቡድን ያገኛል። ምርጥ ተጫዋቾች አሉ፣ ኢንቫይሮመንቱን በጣም ጥሩ ነው። በዚህ ደስ ይለኛል አለ። አሁን ይሄ የምን ንግግር ተደርጎ ተቆጠረበት? የስንብት ሀሳብ ያለው ሰው ንግግር ተደርጎ ተቆጠረ። ኮሞ ያለፈው ወር የሚገርም ነው ስድስት ጨዋታ ነው ያሸንፈው በወርከ ምናምን ውስጥ አራቱ በተከታታይ በአራቱ ደግሞ አንድም ጎል ሳይቆጠርበት ነበር ያሸንፈው። እኔ ስለ ኮሞ ማለት ስለ ሳስ ስለ ፋብሪጋዝ የትልቅ ቡድን አጫወት አይደለም፣ ማነው የትንሽ ቡድን አጫወት አይደለም። የሚጫወተው እንግዲህ ላለመውረድ እንዲታገል የሚጠበቅ ቡድን ሆኖ ስልሳ ፐርሰንት ምናምን ብዙ ጊዜ ኳስ ይይዛል፣ አምስት መቶ ምናምን ፓስ ያደርጋል በየጨዋታው። በቃ ፋብሪጋዝን እንዳ ተጫዋች የሚመስል አይነት አይነት እግር ኳስ የሚጫወት ቡድን እዚህ ላይ ጎሉ አሉ እንደ ኒኮፓዝ አይነቱ ተጫዋች በተለይ ማድሪድ መልሶ ይወስደዋል እየተባለ ያለ ተጫዋች ነው። ምናልባት የአሎንሶ ቡድን ውስጥ ልናየው እንችላለን። ለአርጀንቲና ብሔራዊ ቡድን ሁሉ ተጠራ። ግን ሌሎችም ተጫዋቾች እንደዚሁ እና እኔ ሌጋሲ ትቼያለሁ እዚህ ብዬ አስባለሁ አለ። ለዚህ ነው ከእኔ ቀጥሎ የሚመጣው አሰልጣኝ በጣም ጥሩ የስራ ባህል እና ለፈተና የተዘጋጁ ምርጥ ተጫዋቾች አሉት ብዬ የማስበው አሁን ይሄ ለዛ ነው ሰው እንደምታወቂው፣ ፋብሪጋስ አነስተኛ ቢሆንም ባለድርሻ ነው ኮሞ ውስጥ ስለዚህ በመጠኑ የክለብ ባለቤትም ነው። ቴሪ ኦንሪ፣ ነሱ ባለድርሻዎች ናቸው እዛ እንደምታወቂው። ስለዚህ የእሱ እጣ ፈንታ በተመለከተ መወሰን ይችላል። ግን ሁሌም ምን ይላል፣ እኔ በፍሮንት ፎት ነው መጫወት ምፈልገው፣ ማጥቃት ነው የምፈልገው። እንደዛ ካልሆነ ቴክኒክ ቦታ ላይ ነርቨሱ ስጨነቅ ታዩኛላችሁ ብሎ የሚናገር አይነት ነው። አሁን አንዳንዶች ምን ይላሉ፣ ሶ ለመልቀቅ እያሰበ ነው። ምርጫዎቹን ነው የሚያየው አሁን ምርጫዎች ደግሞ አሉት ጥሩ ጥሩ ምርጫዎች ናቸው ያሉት በሱ የማሰልጠን ደረጃ ላለ ገና አርባ አመት ላልሆኑ አሰልጣኝ የሚገርሙ ምርጫዎች አሉ። ባየር ሌቨርኩዝን ነው የቡንደስሊጋ እንደገና ሁለተኛው ሆኖ የጨረሰ በደንብ ስታብሊሽ እያደረገ ያለ ቡድን ነው። ከአሎንሶ መምጣት በፊት የነበረውም ሲዝን ሁለተኛው ሆኖ የጨረሰ ነው። ስለዚህ ካለፉት አራት ሲዝኖች ሶስቱን ሁለተኛ ሆኖ የጨረሰ ነው። በሴዋኔ ምስር ሁለተኛ ሆኖ ጨርሶ ስለነበር እና ደግሞ የተዘጋጀ ለእሷ ጨዋት የአሎንሶና የእሷ ጨዋት መጠነኛ ልዩነት አለ። ለምሳሌ ሴስክ የባክ ፎር ቡድን ነው፣ አሎንሶ የባክ ስሪ ቡድን ነው። መጠነኛ ልዩነት ይኖረዋል። እሱ ግን ጠቅላላው ኮንሰፕት ግን ያው ነው። ሁለቱም ፕሬስ ማድረግ የሚፈልጉ ሁለቱም ኳስ ዶሚኔት ማድረግ የሚፈልጉ ሁለቱም ማጥቅ በጣም ማጥቃት የሚፈልጉ አሰልጣኞች ናቸው። ስለዚህ ብዙ አዲስ አይሆንም። ለምሳሌ ልክ ስሎት ወደ ሊቨርፑል ሲመጡ እንደሆኑ አይነት የራሳቸው ልዩነት አላቸው፣ ግን ፋንዳሜንታሎቹ ያው ናቸው። ሳይስክ እንዲህ አይነት እድል ሊያገኝ ይችላል። ወደዛ ወደ ላይብዚሽ ደግሞ ከሄደ የላይብዚሽን አጫዋት ትራንስፎርም ማድረግ ያስፈልጋል እየተባለ ነው። እንደምታውቂው፣ ሁሌም የሬድቡል እግር ኳስ የሚባለው የካውንተር አታክ እግር ኳስ ነው። አሁን እሱ እንትተው ወደ ምንድነው ተሰከንድ ነው ወዳሌ ኳስ ቁጥጥር አጫዋት ወደ ሰስቴንድ ፖሴሽን መምጣት ይፈልጋሉ። ፋብሪጋስን የሚፈልጉት ለዚህ ነው። ባርሴሎናዊ ነው እንደምታውቂው፣ እና በቬንገር ስር ስምንት ዓመት ሰርጥኗል። ሁለት የፖሴሽን አይዲዮሎጂ ናቸው እነዚህ። በስፔን ብሔራዊ ቡድንም ልክ እንደዚሁ ያንን የማያቋርጥ መልሶ ማጥቃት ረገብ አድርጎ ለሊግ ሻምፒዮንነት አይሆንም ያጫወት የሚል ፐርሰፕሽን ስላለ፣ ያው ክሎፕና ኦሊቨር ሚንስላፍ እነዚህ ናቸው እንግዲህ የሚወስኑት እሱን በተመለከተ። ሌላኛው ግን ሚላን ነው፣ ኤሲ ሚላን እዛው ጣሊያን ውስጥ መቆየት የሚፈልግ ከሆነ አንደኛው አማራጭ። ምክንያቱም ሚላን የመጨረሻ ውሳኔ መወሰን ሰሞኑን ደህና ነው፣ ስልሳ ነጥብ ላይ ደረሰ፣ ከሆኑ ሩቅ አይደለም ከሻምፒዮንስ ሊግ ቦታ ሁሉ ማይታሰብ ነበር ከጥቂት ጊዜ በፊት። ሚላን ደግሞ ሮብ የሚቀጥለው ሳምንት ላይ ከቦሎኛ ጋር ጨዋታ ያደረገ። ቦሎኛ በቀደም አሸንፎታል በሴሪያው ሚላን። አሁን ደግሞ በኮፓ ኢታሊያ ፍጻሜ ይገናኛሉ። ከዛ በኋላ ነው የአሰልጣኝ ጉዳይን በተመለከተ በይፋ ውሳኔ የሚወስኑት። የስፖርት ዳይሬክተርን ጉዳይ የጨረሱ አይመስለኝም። ኢግሊታሬ ናቸው እንግዲህ ይመጣሉ የሚባሉት የሚባለው ሲጫወት ለማስታወሱ ኢግሊታሪ ግን፣ ከኢግሊታሪ በፊት ደግሞ እንደ ፋቢዮ ፓራቲቺ አይነቱን የድሮ የቶተናም የዩቬንቱስ የስፖርት ዳይሬክተር የማምጣት ፍላጎት ነበራቸው። የስፖርት ዳይሬክተር መምጣት አለበት አሰልጣኝ ከመወሰንሽ በፊት፣ ምክንያቱም የስፖርት ዳይሬክተርን የሚቀጥረው አሰልጣኝ ስለሆነ ማነው፣ ዳይሬክተር ስለሆነ አሰልጣኝ የሚቀጥረው። ስለዚህ እነዚህ አጋጣሚዎች አሉት። ግን ኮሞ ራሱ ሴስክ መሄዱ አይቀርም የሚል ፍርሃት ስላለ ይመስላል ሌሎች አማራጮችን እያየ ነው። ለዚህ ነው ቅድም ዳቪዴ አንቸሎቲ እየተጠቀሱ ነው እየተጠቀሰ ነው ምለው የካርሎ አንቸሎቲ ልጅ ነው። አብሯቸው በትንሹ አስር ዓመት ሰርቷል፣ በናፖሊ በሪያል ማድሪድ በባየር ሚኒክ በእነዚህ ሁሉ የስታፍ አባል ሆኖ ሰርቷል። እና የብራዚል አሰልጣኝ ሲሆኑ እሳቸው የእሳቸውን ስታፍ የሚቀላቀል አይመስልም። የራሱን ጀርኒ መጀመር ይፈልጋል፣ ዋና አሰልጣኝ መሆን ይፈልጋል። እና ኮሞ ዳቪድ አንቼሎቲን ከአሰልጣኞቹ መካከል አንዱ አድርጎ ያያል ብሏል ለጋዜጣ ዴሎ ስፖርት። ግን እሱ ብቻ ሳይሆን አልቫሮ አርቤሎዋ ልክ እንደ ሴስክ ስፔናዊ ነው። የድሮ የሊቨርፑል የማድሪድ ተጫዋች ነበር። አሁን የሪያል ማድሪድን ታዳጊዎች ያሰለጥናል። በማድሪድ አንድ ቀን ዋናው ቡድን ማሰልጠነ አይቀርም የሚል ትልቅ ተስፋ የሚጣልበት ነው። አልቫሮ አርቤሎዋ በጣም ጥሩ ኮች ነው ይባላል። ጆዋን ማርቲኔዝ የሚባል ደሆን ባለፈው አንቼሎቲ ወደ አሜሪካ ይዘውት የሄዱት ወጣት ልጅ እሱ ነው ወደ ማድሪድ ዋና ቡድን ያደረሰው እና የእድሜ እርከን ቡድኖች ሁሉ ተሻግሮ ነው እዛ ያደረሰው፣ እና የአልቫሮ አርቤሏ ውጤት ነው ይባላል። ስለዚህ ኮሞ እሱንም እንደ አንድ አማራጭ ይመለከታል ይላሉ። ለማንኛውም የሌቨርኩሰን ሰዎች ሀሳብ ግን ሴስክ ፋብሪጋስን አሎንሶ ቱ ፖይንት ኦ ነው ወይም ቀጣዩ አሎንሶ ነው ብለው ያስባሉ። በአስራስምንት አመቱ ነበር ለስፔን ብሔራዊ ቡድን መጫወት የጀመሩ። ሁሌ እድገቱ ፈጣን ነበር። በአስራስድስት አመቱ ነው ለአርስናል ለዋናው ቡድን ለመጀመሪያ ጊዜ ተጫወቶ ሪከርድ ያሻሻሉ። በአስራስምንት አመቱ ደግሞ ለላሮሃ ተጫወተ። የአለም ዋንጫ ላይ በአስራስምንት አመቱ ተጫወቷል። ቻምፒየንስ ሊግ ፋይናል በአስራስምንት አመቱ ተጫወቷል። አሁን እየተለመደ መጣ እንጂ ድሮ ለብሔራዊ ቡድን በአስራስምንት አመት ለአለም ዋንጫ ፋይናሊስት፣ ለአውሮፓ ዋንጫ፣ ለቻምፒየንስ ሊግ ፍጻሜ ተፋላሚ ለሆነ ቡድን በአስራስምንት አመት መጫወት ሬር ነበር ያኔ። እነ ፋብሪጋስ በኋላ ሮኒ ሮናልዶ አይነት ተጫዋቾች ናቸው በጣም ዝቅ ያደረፍ በኋላ ሜሲ መጣ ምን እንጂ በአስራ ስምንት ዓመት በተለይ በሆነ ዘመን ያን ያህል የተለመደ አልነበርም፣ እና እዛ ውድድር ላይ አሎንሶ ከኋላው ነበር። ሀያ አራት ዓመቱ ነበር ግን አሎንሶ የበለጠ በሰላል የበለጠ ልምድ የነበረው ተጫዋች። ሁለቱም በእንግሊዝ አብረው ተጫውተዋል። አንደኛው የሊቨርፑል፣ አንደኛው የአርሰናል ተጫዋች። እንዲያውም ፋብሪጋስ በአንድ ቃለ ምልልሱ ላይ አሎንሶ ከ ራፋ ቤኔቴዝ ጋር ሲጋጭ ወደ አርሰናል መሄድ ይፈልግ ነበር። ሻቢ አሎንሶ፣ ሴስክ ፋብሪጋስ በየእለቱ እየደወለ ምንድነው እየሆነ ያለው አርሰናል የተደራደረ ስለነበር ከሊቨርፑል እሱን ለመውሰድ ምንድነው እየሆነ ያለው እያለ ያስጨነቀው ይነበራል። መምጣት ይፈልግ ነበር ወደ አርሰናል ሁለት ሺ ስምንት መሰለኝ። ከአንድ አመት በኋላ ወደ ማድሪድ ይሄደል። ነገሩ ሊቨርፑል ያኔ የአስቶን ቪላውን ጋሬት ባሪ ነው አስፈረም ይፈልግ ነበር ቤኔቴዝ። እሱ ዝውውር ሳይሳካላቸው ሲቀር አሎንሶ ላለመልቀቅ ወሰኑ። ግን ጓደኞች ነበሩ። እንደዚህ አንድ ላይ እንጫወት እያለ ሁሉ የሚጠይቀው ጓደኛው ነበር። አሁን እንግዲህ ሊተካው ይችላል ማለት ነው። ሁለቱም አብረው ሁለት የአውሮፓ ዋንጫዎች፣ አንድ የዓለም ዋንጫ ያሸነፈው የስፔን ብሔራዊ ቡድን አባላት ነበሩ። አሎንሶን በተመለከተ ሁሌ የምንለው በትልልቅ አሰልጣኞች የመሰልጠን እድል አግኝቷል እና ይሄም አንድ ጥሩ አሰልጣኝ ለመሆኑ ትልቅ ጥቅም የሰጠ ነው እንላለን። ብዙ ጊዜ ሴስክም ይሄ እድል ነበረው ሴስክ ፋብሪጋስ አሎንሶ በሰለጠነባቸው በአንዳንዶቹ አሰልጣኞች ሰልጥኗል። ለምሳሌ በጓርዲዮላ ሰልጥኗል፣ በአርሰን ቬንገር ሰልጥኗል፣ በጆዜ ሞሪኞ ሰልጥኗል፣ በአንቶኒዮ ኮንቴም ሰልጥኗል፣ በሉዊስ አራጎኔዝ ነ ቪሴንት ደል ቦስኬም ሰልጥኗል። በተለያዩ ትልልቅ አሰልጣኞች የመሰልጠን እድል ነበረው። እና ደግሞ ልክ እንደ አሎንሶ ሁሉ እሱም ያ ኮች የሚሆን ተጫዋች እንደሚሆን ያስታውቀ የነበረ ነው ቬንገር ገና በሀያ አመቱ ነው ያርስናል አንበል ያደረጉት በሀያ አመቱ የአርስናል አንበል ነበር። ቶኒ አዳምስ ነው፣ ቪየራ ነው፣ ኦንሪ የመሩትን ክለብ እሱ በሀያ አመቱ የአርስናል አንበል ነበር። ሁሌም ያ የመሪነት ካራክተሪስቲክስ የነበረው ሁሌም አጫወቱም ጨዋታን ታክቲካሊ እንደሚያስብ የሚያሳይ ነው። ልክ እንደ አሎንሶ ሁሉ እሱም ከሁለተኛ ዲቪዚዮን ከሶስተኛ ዲቪዚዮን ነው የጀመረው። የኮሞ አሰልጣኝ ሲሆን ያው ላይሰንስ ስላልነበረው በይፋ አሰልጣኝ አይባልም ነበር ሌላ የኮቺንግ ላይሰንስ ያለው አሰልጣኝ እንደ ዋና አሰልጣኝ ይጠቀሳል፣ ግን ኮቹ ሴስክ ነበር። ያው ቪዲዮቹ ላይ ሁሉ ታያለች፣ ቆሞ ነው የሚያሰለጥነው እሱ ነበር። ቀስ ብሎን የተነሳው እሱ። ሁለቱም የኢንተርናሽናል እግር ኳስ ከፍተኛ ልምድ ያላቸው ናቸው። አንደኛው መቶ አስራ አራት አንደኛው መቶ አስር ጨዋታ አድርገዋል የብሔራዊ ቡድኖቻቸው፣ እና በወርቃማ የስፔን እግር ኳስ ታሪክ ውስጥ አብረው ያለፉ ናቸው። ማድሪድ፣ ሊቨርፑል፣ ባየርን፣ አርሰናል፣ ባርሴሎና፣ ቼልሲ በድምር ሁለቱ ተጫዋቾች የተጫወቱባቸው ክለቦች ናቸው። ሌቨርኩዝን የመልበሻ ክፍልም የእንግሊዝና የእንግሊዝ ቋንቋና የስፔን ቋንቋ ዶሚኔት የሚያደርገው መልበሻ ክፍል ነው ይባላል። ብዙ ስፓኒሽ ተናጋሪዎች አሉት፣ ብዙ እንግሊዝኛ ተናጋሪዎች አሉት። ጀርመንኛም ባይናገር አሎንሶ አሎንሶ እንኳን ለባየር ሚኒክ ስለተጫወተ ጀርመንኛ በኋላ እንዲያውም በጀርመንኛ አንዳንድ ፕሬስ ኮንፈረንሶች ሰጥቷል፣ አንዳንድ ቃለ ምልልሶች ሰጥቷል። ግን የእሱ ዋና የስራ ሚዲየም እንግሊዝኛ ነበር። ሴስክ ደግሞ 16 አመቱ ስለሆነ እንግሊዝኛ የሚገርም እንግሊዝኛ አንድም የስፓኒሽ አክሰንት የሌለው እንግሊዝኛ ነው የሚናገሩ። ስለዚህ ቋንቋም ፈተና የሆነበት የሚባላል። ሁለት ጀርመናውያን ተጫዋቾች አሉ፣ ዛው ኮም ውስጥ የሚጫወቱ አንደኛው ማርክ ኦሊቨር ኬምፍ የሚባል ሌላኛው ያኒክ ኤግልሃርት የሚባሉ ተጫዋቾች አሉ። ስለዚህ ከጀርመኖች ጋርም የመስራት እንደዚህ በአሰልጣኝነት የመስራት ታሪክ አለው። ኦሊቨር ሚኒስላፍ የሬድቡል ሲኢኦ ወደ ላይፕዚሽ ሊወስዱ የሚፈልጉት ሰው ከወኪሉ ጋር ዳረን ዲን ወኪሉን ዳረን ዲን የዴቪድ ዲን ልጅ ነው። ዴቪድ ዲን ደግሞ የአርስናል ሁለተኛ ስራ አስፈጻሚ የነበሩ ሰው ናቸው። ቬንገርን፣ ኦንሪን ሌሎቹ ነው ትልልቅ ሰዎች ወደ አርስናል የወሰዱት ሰው ማለት ነው። ዳረን ዲን የሳቸው ልጅ ነው። የኦንሪም ወኪል ነው የሳቸው የፌስክም ወኪል ነው። ተነጋግረዋል እና ቡድኑን ከካውንተር አታክ አጫወት ወደ የበለጠ ሰስቴንድ ወደሆነ ፖሴሽን መለወጥ ይፈልጋል እንደዚህ ይባላል ግን ሌቨርኩሰን ግን የበለጠ የኮንቲኒቲ አሰልጣኝ ነው። በዛ ላይ ቻምፒየንስ ሊግ ማሰልጠን ይችላል። በሚቀጥለው አርባ አመት ሳይሆነው የቻምፒየንስ ሊግ አሰልጣኝ ሊሆን ይችላል። ስለዚህ ሌቨርኩሰን ይህንን አሰልጣኝ ወደ ክለቡ ለመውሰድ ሁሉንም ጥረት እያደረገ ነው። አሁን እንዲያውም በቃ ፕራይመሪ ካንዲዴታቸው እሱ ነው ይባላል። መጀመሪያ የሞከሩት ማንን ነበር መሰለች? ያንን የአሎንሶን መንገድ ለመቀጠል በማሰባቸው የተነሳ ሻቢ ርናንዴዝን፣ ሻቢ ርናንዴዝን ነበር መውሰድ የፈለጉት ግን ሻቢ ወደ ቡንደስሊጋ መሄድ አልፈልግም። አሁን ሰሞኑን አንድ ቃለ ምልልስ ሲሰጥ ወደ ፕሪምየር ሊግ ሄጄ ነው ማሰልጠን የምፈልገው ብሏል። ወደ ቡንደስሊጋ የመሄድ ሀሳብ የለውም ግን ምን ያሳይሻል? የሚፈልጉት አሰልጣኝ አይነት ምን አይነት እንደሆነ ያሳያል። እንግዲህ ቴን ሃግ ናቸው ሌላኛው። ቴን ሃግ ከማንቸስተር ዩናይትድ ከለቀቁ በኋላ ሌላ ክለብ አሰልጥ ነው አያውቁም እንደምታውቂው። ግን የሆነ ጊዜ ዶርትሙንድ፣ አሁን ደግሞ ሌቨርኩዘን ይባላል በጀርመንና በፈረንሳይ በጀርመንና በሆላንድ ድንበር ነው የተወለዱት። አክስበርገን የሚባል ቦታ ነው የተወለዱት። ይሄ አካባቢ ደግሞ ሆላንድና ጀርመን ቅይጥ ካልቸር ያለበት ነው ይባላል። ጀርመናዊ ሜንታሊቲ ያላቸው የሚባሉት ስለዚህ ነው። ደግሞ እንደምታስታውሹ የባየር ሚኒክ ወጣት ቡድን አሰልጣኝ ሆኖ ሰርተዋል፣ ጓርዲዮላ ላይ የባየርን ዋና ቡድን አሰልጣኝ በነበረበት ጊዜ። ስለዚህ በጀርመን የመስራት ታሪክ አላቸው። የጀርመን ባህል ቀመስ በሆነ አካባቢ ነው ተወልደው ያደጉት። ግን እሳቸውም ቢሆን በጨዋታ ባህል ካየሻቸው በማንቸስተር ዩናይትድ ያንን አላየንም። ግን ከፋብሪጋስ ከአሎንሶ ወይ ከስፔን መንገድ ብዙ የተለዩ አይደሉ። ከስፔን መንገድ ከምለው ከክራይፍ መንገድ ብዙ የተለዩ አልነበሩም እኮ የእሳቸው አያክስ በዛ መንገድ ነው ይታወቅ የነበረው። አንዱም ትልቁ ጥያቄ እኮ በማንቸስተር ለምን ያንን ሳና አይቀረን? ያንን አይደንቲቲ ለምን ሳና አይቀረን? ለምን አልሆነም? የተለያዩ ማብራሪያዎች ልትሰጭበት ትችላለች። ግን አላየንም ያንን ቡድ በአያክስ ያየነውን ቡድን በጭራሽ አላየንም። በዩናይትድ ያንን አማካይ ዲዮንግ ስላልመጣ ነው ብቹ በቂ ማብራሪያ ይሆናል አላቅም። ያው ይባላል ለዛ። እሳቸውም ደግሞ ወዲያው የዩናይትድ እኮ የካውንተር አታክ ቡድን ነው አሉና የዩናይትድን ካልቸር በተመለከተም የተሳሳተ ምክንያቱም የፈርጉሰን ቡድን የካውንተር አታክ ቡድን ብቻ አልነበረም። የተለያየ ወቅት ላይ የተለያየ ቡድን ነው የሰሩት። ግን በጠቅላላው በአያክስ የነበራቸው ቡድን ግን የሚታወቀው በፖሴሽን ቡድንነቱን ስለዚህ በአያክስ የነበረውን ቡድናቸውን በሌፈርኩሰን ከደገሙ ከአሎንሶ መንገድ ብዙ የተለየ አይደለም ማለት ነው። የእሳቸውም ስም ይጠቀሳል። ለጊዜው ግን ሳንድሮ ቫግነር የሚባለው ያው ከናግልስ መንጋ እንደሚለያ ያውቀናል። አሁን ምክትል አሰልጣኝ ሆኖ ሲሰራ ነበር። እሱም ብዙ ተስፋ አለው የሚባል አሰልጣኝ ነው። ለጊዜው ወደ ሴስክ ያጋደለ ይመስላል። ግን ሊለዋወጥ ይችላል። አሰልጣኝ የዝውውር ገበያ የምን ጉዳይ። ለጊዜው ግን ሴስክ ወደ ሌፈር ኩሰን ይባላል። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቡ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።